ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ እንግዲህ ሮታ ወልዳለች ተብሎ ቤተሰቡ ሁሉ የሆነ ብቻ ልጅ ነው ያው ታቅፎ እልልልልል ሲላየውኝ ማለት ነው። ስለዚህ ወገን፣ እናንተ ከላይም ከታችም ያላችሁ እልልልልል በሉ። መልካም ደግሞ ልትወልድ ገብታለች፣ እልል በሉ። በቃ ሮታዬ እኛ ንግስት ንግስት ይቷ ንግስት ነሽ ስትሉ የነበራችሁ እልል በሉ እልል በሉ። ሌላውን በኋላ እናወራዋለን። በቃ አሁን በቅድሚያ ምንድነው የሚያስፈልገው? ይህንን ቪዲዮ ላይክ ሼር ታደርጋላችሁ፣ ከዛ በኋላ እልልልልልል ትላላችሁ። በተለይ የኛ ንግስት ንግስቲቱ ስትል የነበራችሁ እልል በሉ ማለት ነው። እልል በሉ እንኳን ደስ ያላችሁ። ሁሉም እንኳን ደስ ያላችሁ። ሮታንም እንኳን ደስ ያለሽ። እንኳን ለዚህ እጭ ቀን ያበቃሽ ማለት እወዳለሁ። ግን እንደ አንዱ ውስጥ አዋቂ እንደመሆኔ መጠን ይሄ እርግዝና እውነት ነው ወይ ስል ነበረ። ግልጽ አልሆነልኝም። ብቻ እውነትም ሞልታ ነው ወይ? መውለዱ አስቀን እንዴት አብርሽ ከጎኗ ተላቆ እማያቅ ሰውዬ እንዴት የለም። ልጁ የአብርሽ ከሆነ ወይስ በድራማው መሀል እሷ አርግዛ ነበር ሌላ አለ ወይ? ይህ ነገር ግራ ገብቶኛል። ተምታታብኝ እኮ አምታታችሁን እኮ እውነቴን ነው የምላችሁ እንዴ። መልካም ደግሞ የሰርግ ቪዲዮ ተብሎ የሰርግ ቪዲዮ አይተን እንኳን ለዚያ በቃሽ፣ መልካም ጋብቻ ብቻ ያድርግልሽ፣ መልካም ትዳር ይሁንልሽ፣ ለፍሬ ያብቃችሁ ብለን ብለን ብለን አልኩ ብለን ግን ሳንጨርስ በማግስቱ በማገስቱ፣ ያ ጥሩ ፋትስማሽ ብላችሁ መታችሁ። እንደ አምታታችሁን እኮ አምታታችሁን እንጂ እናንተ እናንተ ዘዎች፣ ቆይ ምንድን ነው ፍላጎታችሁ? እንደ እንዲህ ግራ ገባ ነው እኮ። ያ ጥሩ ፋትስማሽ ብላችሁ ስትመጡ መልካም ተብዬዋ ደግሞ ከዛ ደግሞ የጭንቋ ቀን ደረሰ። ልወልድ ነው ተብሎ ጸፈን ነው የሚለቀቅልን ዋታብን እናንተ ሰዎች ጤና የላቸውም እንዴ? ሀምታታችሁን እኩ አሁን እንግዲህ ሮታ ወለደች ተብሎ እንግዲህ የሷን ደሞ አጣጥመን ሳንጨርስ ደሞ እዛ ጋር ደሞ ሌላ የጭንቋ ቀኑ ነው። እናንተ ሰዎች ቆይ ተመካክራችሁ ነው? ሀምታታችሁን እኮ ይገርማል እኮ አሁን ቆይ ማለቴ አሁን መልካም ምርግዝነሽ ትክክል ነው። አወይ ጉድ! አንዳንዴ እኮ መዋሸት ያምታታል እናንተ። ይኸው አምታታችሁን እኮ በስተ መጨረሻው። በእርግጥ እኔ ውስጥ አዋቂ ነኝ፣ ብዙ ማውቃቸው ነገሮች አሉ። ነገሩ እውነትም ይሁን እውነትም ማይሁን አሁን ግልጽ አላደርግላችሁም፣ ወደፊት ግን ብዙ ማምራራቸው ነገሮች አሉ። ለጊዜው ብቻ እንኳን ማርያም ማረችሽ፣ እንኳን ደስ ያላችሁ፣ ለዚህ ክብር እንኳን አበቃችሁ ብቻ በሉልኝ፣ በሉልኝ እልልልል በሉ። ዝም ብላችሁ ማለት ነው። ሌላውን ያው ቢሆንም ባይሆንም እነሱ ደስታቸውን ያጣጥሙ። አሁን ብዙ የማናወራው ነገሮች ሊኖሩ ይችላሉ። ወደፊት ግን የምናወራቸው ነገሮች ይኖራሉ ወገን ታዲያ የኔንም ቪዲዮ ላይክ ሼር እያረጋችሁ ማለት ነው። ምንድን ነው እናንተ ደግሞ ምን አገባ ያጥሮ ፋተስ ማሽ ወለደች፣ ተፋታች ሲባል ብቻ ነው እናንተ የምትሮጡት ማለት ነው። ግዴታ ቆይ እየተፋታን እያገባን እያረገዝን እየወለድን መንጣት አለብን እንዴ? ቆይ እናንተ ላይክ የምታደርጉት እንድታረጉ ስለዚህ ላይክ እያደረጋችሁ ማለት ነው። እና ወደፊት ማቀውን በደንብ ነግራችኋለሁ፣ ስለ ሮታንም ስለ መልካምንም። ግን አሁን ባለኝ መረጃ መሰረት ያው እንደወለዱ ብቻ ነው። ሮታ ወልዳለች። እንግዲህ ቤተሰቡ ሁሉ ቀውጦታል። አብርሽ የለም። የልጁ አባት ማን እንደሆነ አልታወቀም። ወደፊት በዲኤንኤ የሚታወቅ ይሆናል። እሱንም ይጣራል እንግዲህ ይጣራል የማይጣራ ነገር የለም ማለት ነው መልካምም እንግዲህ ያው ባገባችበት ሰርግ ተብሎ በማግስቱ ቪዲዮ በተለቀቀበት ማ የአጥሮ ፋትስ ማሽ ተብሎ መጣ ሰው ዘጠኝ ር ቆይ ዘጠኝ ር አደል የሚረገዘው እንዴት ነው ያለ ነገር ነው ተተወ እንዴ ዘጠኝ ር ቀነሰ እንዴ ግራ ገብቶናል። እሷ አምታታለች። ስለዚህ መልካምም ማርያም በሰላም ተገላግልሽ በሏት፣ ሮታንም እንኳን ማርያም ማረችሽ በሏት ለማለት ወዳለው በዚህ አጋጣሚ ይህንን ይመስላል። ቪዲዮዬን ላይክ፣ ሼር ማድረጋችሁ እንዲያዘነጉ ቀጣዩ ዜና ደግሞ ይዤ እመጣለሁ በሉቸው።